ጉድ ጉድ ጉድ ጉድ ጉድ! ብሩክ እኮ ሀይሚን አንጠለጠላት ማለት ነው እንዴ! ጠለፋ ነው የሚመስልብህ ማለት ነው እና ባይዘው እኔ መጀመሪያ ሳየው ማለት ነው ብሩክ አልመሰለኝም ነበረ። ጸጉሩ ምናምን ተሰርቶ ሌላ ሰው ነው የሚመስለው ማለት ነው። በቃ የሆነ ራፐር ነገር ምናምን ነው እና ብዙም እኔ እስከዚህ ማልወደድኩትም ስታይሉ ማለት ነው እና የብሩክ ጸጉር በጣም አድጓል፣ እና ጸጉሩ ተሰርቷል ምናምን እና ሃይሚ ሰሞኑ መጠንቀቅ አለብሽ ማለት ነው። የብሩክ ዳር ዳር እያለ ነው፣ ሊጠልፍሽ እያሰበ ነው መሰለኝ ማለት ነው እና አንተ ምናምን እያለች እንትን ስትለው፣ ኩኑ እንዴ ቺ ምንድን ነበረ? ድመት ለመሞቷ ያይጥና ፍንጫ ማሽተቷ ያገሬ ሰው ማለት ነው እና በቃ ጥጋብ ጥጋብ ሲልሽ እንደዚህ በአንጠለጠልሽ ይሻል ይሻል ብሎ አንጠልጥሎሽ ይዞሽ ይገባ ማለት ነው እና የሆነ ደስ ይላል ደስ ይላል ትዕይንቱ ምናምን ማለት ነው እና እኔ ብሩክ መጀመሪያ ብሩክ አልመሰለኝም፣ እውነት ለመናገር ሌላ ሰው ነበር የመሰለኝ። በጣም ብዙ ጊዜ ካየወት ባላለ ብሩኬ መሆኑን ያወቅኩት ማለት ነው። ደካ ጉድ ናቸው እንደዚህ እምር ብሎባቸው ምናምን ብዬ ማለት ነው እና ያው አምር ብሎባቸዋል አምሮባቸዋል ምናምን የሆነ ብላክ ነገር ነው እና ያምራል የሆነ በቃ እሷ እንዲ ስትፈታተኑ ምናምን የምንድነበረ የሆነ ዘፈን ታስታውሰላችሁ ወይ ነብሮ ወይ ነብሮ ይለኛል ዘንድሮ ምናምን ያለች እየተፎካከለች እኮ ነበር ያለ አቅምሽ አትንጠራጠር ያለ እና ከስፖርተኛ ጋር መወዳደርሽ ራሱ ሀይሚሻ አንቺ አንድ ብጥል ወፈርኩ ብለሽ ነው እንዲህ ያንጠረጠራታ ብድግ ብድግ አረጋት ማለት ነው እና ደግሞ እሷ ራሱ አላሰበችውም። እንዴት እንዳነሳት ማለት የሆነት አላሰበችው። ሳታስበን ያነሳት ማለት ነው እና በቃ ጂም ጨምሯል ምናምን ብሩኬ፣ አይደለም አንቺ ሌላ ራሱ ብረት ይጋፋል ማለት ነው እና አንስቷል ማለት ነው እና ጉድጉድጉድ ደግሞ ኮሚንት ራሱ እንትን ብሏታል፣ መልሶላታል ማለት ነው። ጸብጸብ ብሎሻል መሰለ የእውነትን ጸብጸብ ብሏታል። በቃ ነገር ነገር እየሸጠጣት ነው እና ከዛ እሷን መልስ አልታለች፣ ግን ምን ብላ እንደመለሰት ችላት አይቲንግ ረስችዋለሁ። ግን ጸብጸብ ጸብጸብ ብሎሻል አይደለ ሀይሚሻ ብሎ፣ አዎ ጸብጸብ ብሎኛል አይቲንግ እንደዛ ብላ ነው የመለሰችው ማለት ነው። ምን ጸብጸብ ካለሽማ ብሎ ድብ አረጋት ማለት ነው። ሰማርሽ፣ እኔ ሁሌም አሸናፊ እኔ ሌለሽ ነው ማለት ነው። እና እንደዛ ነገር ነው። ቪዲዮ ተመችቶኛል የብሩክ የጸጉር ስታይል ይሁን ጀስት ራፐር ራፐር ሬጌ ሬጌ ነው እና ልጅ ሚካኤልን የመሰልከው ማለት ዛሬ ደግሞ ማለት ነውና፣ ያምራል ግን ብዙ ጊዜ ከእንግዲህ ጸጉር የመጀመሪያ ስታይለት ነው እና ስላልለመድ ነው የሆን ምን ስለሆነ ሆን አይደሆን አላውቅም። ብዙም እኔ አልተመቸኝም፣ ደስ አላለኝም። ሀይሜ ደግሞ ያው አለባበሷ ያምራል። ሀይሜ ወይም ቆንጅዬ ናት የኔ ቆንጆ ማለት ነው እና ኦልሬዲ እዚህ ቪዲዮ ዛሬ ነው የተቀረጸው እርግጠኛ ነኝ ማለት ነው እና ዛሬ ቪዲዮ ይሰሩናል ብዬ አስባለሁ።